የቆሎ ተማሪዎች ሆነን ልመና ስንወጣ የአንበሳ ደቦል የሚያህል ውሻ ያጋጥመናል። አለመለመን ለረሃብ አሳልፎ ይሰጣል። መለመን ከውሻ ጋር ያታግላል፣ እልፍ ካለም ያስነክሳል። ሆኖም ግን የተማሪው ምርጫ ከውሻው ጋር ታግሎ እንጀራ ማግኘት ነው። አንድ አገልጋይም በአገልግሎት ጎዳናው ላይ የሚያደናቅፉት ሰዎች ቢኖሩ እነዚያን ከአንበሳ ዝቅ የሚሉ ውሾች ታግሎ እንጀራ እንዳገኘ ታግሎ ጸጋ እግዚአብሔርን መውረስ ነው። ሰላም ውድ የሄላችሁ ቤተሰቦች ዛሬ አገልግሎት ላቆም ነው በሚል ሊቀ ሊቃውንት ስምዓኮነ መልአክ የጻፉት አንድ ጽሁፍ ወደ እናንተ ይዘንላችሁ ቀርበናል። ሄላ ቲዩብን ግን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ ግብዣችን ነው። ላይክ፣ ሼር፣ ኮመንት አይረሳ። ወደ ጽሁፉ። በትምህርት ቤት የማውቀው አንድ ወንድሜ ሁልጊዜ ከምንለዋወጠው የተለየ ደብዳቤ ላከልኝ። እንደተለመደው መስሎኝ ደብዳቤውን ከፍቼ እስከማየው ቸኮልኩ። ገና የመጀመሪያውን መስመር ሳነበው ደም የሚያደርግ ንባብ ተጽፎበት አገኘሁት። ደግም ያነበብኩት አገልግሎት ላቆም ነው ይላል። መጨረስ ቢያቅተኝም መጨረስ ስለነበረብኝ እየመረረኝ ጨረስኩት። የመጨረሻው መስመር ላይ እየቀለድኩ ነው የሚለኝ መስሎኝ እጠብቅ ነበር፣ ግን አልሆነም። መረረኝ። ሰዎች አላሰራሉ። ቤተ ክርስቲያኒቱማ ህጓ የቀና ስርዓቷ የተስተካከለ ዜማዋ የሚናፍቅ ማህሌቷ የሚደነቅ ቅዳሴዋ የሚመስጥ ነበር። ነገር ግን በሰዎች ግፊት ከዛሬ ጀምሮ ሁሉንም ትቼ ወጥቻለሁ አለኝ። አገልግሎት ይቋረጣል። ሰው ያለ አገልግሎትስ ይኖራል? አገልግሎቴን ላቆም ነው ማለትስ ምን ማለት ነው? በቅንነት በሚያገለግሉ አገልጋዮችስ ላይ ተስፋ የሚያስቆርጡ ሰዎች የሚበዙት ለምንድን ነው? የሰራኸው አይመቻቸውም፣ እንዳይሰሩት አቅሙም ፍላጎቱም የላቸውም፣ እያልኩ በጥያቄ ራሴን አስጨነቅኩት። አይሁድ በሞሏት በኢየሩሳሌም አገልግሎትን መጀመር እንዴት ከባድ ነው። ድዌ ብትፈውሱ ሰንበት ነው ይሏችኋል። ውሃ ከአለት ላይ ብታፈልቁ ደጋ ስለሆነ ውርጩን እያረጋ ውሃ ፈለግኩ ይላል እንጂ ቆላ ቢሆን አይችልም ነበር ብለው ያሟቸዋል። ትምህርታችሁን ይወዳሉ፣ ነገር ግን አባቱን የምናውቀው የእገሌ ልጅ አይደለምን ብለው ያናንቋቸዋል። እንደዚህ ካሉ ሰዎች ጋር ማገልገል እንዴት ይቻል ይሆን? ከእነዚህ ሰዎች መካከል መኖር በጣም ከባድ ነው፣ ግን የእግዚአብሔር ፈቃድ እንዲህ ነውና ሆነ። ቤተ ክርስቲያን አገልግሎት የጀመረችው በክፎች አይሁድ መካከል ነው። እጅ መንሻ የያዙ ሰዎች ክርስቶስ ወደ ተወለደበት ቦታ መጡ እንጂ ክርስቶስ እጅ መንሻ ወደሚያቀርቡለት ነገሥታት ከተማ ሂዶ አልተወለደም። በተወለደበት ቦታ ያሉ ሰዎች አላወቁትም። አብረውት ያደጉ የናዝሬት ሕፃናትም አላከበሩትም። ሁሉም ክፉዎች ስለነበሩ አብረውት ካደጉት መካከል ለደቀ መዝሙርነት ማዕረግ የበቃ ማንም የለም። በክፉዎች መካከል ተመላለሰ። የቤተ ክርስቲያንን አገልግሎት ከዕለተ ምጽአት በፊት ንስሐ መግባት በማይችሉት ክፉ ሕዝቦች መካከል መሰረታት። በጣም የሚገርመው እንደ እስራኤላውያን ትንቢት ተገልጾላቸው ሱባኤ ገብተው ባያውቁትም የክርስቶስን መምጣት በፍልስፍናቸው በጥበባቸው ተመራምረው አግኝተው ቀኑን እየጠበቁ የነበሩ አሕዛብ ነበሩ። ፍርዱ ለእኛ ቢሰጠን ከሀገራችን ውጣልን፣ የማቴዎስ ወንጌል ምዕራፍ 8 ቁጥር 34 ብለው ከሚለምኑ ሰዎች መካከል ከሚኖር የሐዋርያትን መምጣት እየተጠባበቁ በነበሩ በግሪክ ፈላስፎች ጉባኤ መካከል ቢኖር ደስ ይለን ነበር። አንድ አስደናቂ ለፍርድ የሚያስቸግር የሥነ ፍጥረት ታሪክ ላጋራችሁ። ውሃ ልህሉን ነው። ነገር ግን በደደረው የዓለት ደረት ላይ እንዲፈስ መደረጉ ለምንድን ነው? መሬት ጽኑ ነው። ነገር ግን በልህሉ ውሃ ላይ እንዲንሳፈፍ ሆኖ መፈጠሩ ለምንድን ነው? እኔ ሲገባኝ ውሃ ንጽህናውን ጠብቆ እንዲኖር በጠነከረ ዓለት ላይ መፍሰስ አለበት። የውሃ መንገዱ እንዳይቋረጥ ከተፈቀደለት ውቅያኖስ ድረስ ለመፍሰስ ከድንጋይ ጋር እየተጋጨ መቀጠል ግድ ሆኖበታል። ድንጋዩ ከቆመበት ፈቀቅ ባለማለቱ በውሃው መንገድ ላይ ቆሞ አንዳንዴ ውሃው መንገዱን ለቆ እንዲሄድ ቢያደርግም ውሃውን በመሬት ውስጥ ሰርጎ የመሬት ሲሳይ ሆኖ ከመቅረት የታደገው ዓለቱ ድንጋይ ነው። ውሃና ድንጋይ ቢካሰሱ መንገዴን ይልቀቅልኝ፣ አፈሩን ጠርጌ ባወጣሁት መንገድ መካከል እየገባ አስቸገረኝ ቢላችሁ ለማን ትፈርዳላችሁ? ከላይ ስናየው ውሃ ያቀረበው ክስ እውነት ነው፣ ነገር ግን ድንጋዩ ቢነሳ አለቱ ተሰብስቦ ቢወገድ የውሃን መንገድ ማን ያጸናለታል? ውሃ መንገዱን ጠብቆ እንዲሄድ በሜዳ ፈሶ እንዳይቀር ዳርና ዳሩን ማን ይጠብቅለታል? በዳር ያለው አፈር ተደርምሶ የውሃን መንገድ እንዳይዘጋ ጠባቂ ሆኖ የተቀመጠውን ድንጋይ ከውሃ ጋር መጋጨቱን አንዳንድ ጊዜም የውሃን መንገድ ማስቀየሱን የተመለከተ ሰው ድንጋዩን ለማስወገድ ጥረት ያደርግ ይሆናል። አለበለዚያም ለውሃ ሌላ ድንጋይ የሌለበት መንገድ መፈለግም ያምረው ይሆናል እስኪ ያስቡት ባክኖ በሜዳ ፈርሶ ከመቅረት ያዳነውን ከመሬት ጋር ተቀላቅሎ ውበት ንጽህናውን አጥቶ እንዳይኖር የጠበቀውን አለት ውሃን የሚያማታው እንዲጮህም የሚያደርገው እሱ ነውና ይውጣ አለበለዚያም መንገድ እንቀይርለት እንዴት ይባላል በእኛም የአገልግሎት ስፍራ እንዲሁ ነው ክፉ ሰዎች የሌሉበት አገልግሎት ያለው በሰማዩ ቤተ መቅደስ ብቻ ነው እዚያ ገብተን ማገልገል እስክንጀምር ድረስ በሃይማኖት የሚመስሉን ከሆነ ከሁሉም ሰው ጋር እንሰልፋለን። እነዚህ ሰዎች ላወቀባቸው ሰው የጸጋ ምንጭ ናቸው። እንደዛማ ባይሆን ኖሮ ጌታ በቅዱስ ወንጌል "ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በሐሰት ሲናገሩባችሁ ብፁዓን ናችሁ ዋጋችሁ በሰማይ ታላቅ ነውና ደስ ሲበላቸው! የማቴዎስ ወንጌል ምዕራፍ 5 ቁጥር 11 ባላለንም ነበር። የዚህ ቃል ኪዳን ተጠቃሚ የምንሆነው እንዲህ ካሉ ሰዎች ጋር ታግለን ስናሸንፍ እንጂ መንገድ ስንቀይር፣ አለበለዚያም አገልግሎት ስናቋርጥ አይደለም። የቆሎ ተማሪዎች ሆነን ልመና ስንወጣ የአንበሳ ደቦል የሚያህል ውሻ ያጋጥመናል። አለመለመን ለረሃብ አሳልፈው ይሰጣል፣ መለመን ከውሻ ጋር ያታግላል፣ እልፍ ካለም ያስነክሳል። ሆኖም ግን የተማሪው ምርጫ ከውሻው ጋር ታግሎ እንጀራ ማግኘት ነው። አንድ አገልጋይም በአገልግሎት ጎዳናው ላይ የሚያደናቅፉት ሰዎች ቢኖሩ እነዚያን ከአንበሳ ዝቅ የሚሉ ውሾች ታግሎ እንጀራ እንዳገኘ ታግሎ ጸጋ እግዚአብሔርን መውረስ ነው። ባሳለፍነው ጊዜ ረሃቡን የታገስነው ፊታችን ላይ ጓደኞቻችን ትምህርት ፍለጋ ወጥተው በቆላ ወባ ወይም ወረርሽን ተነድፈው ሲሞቱ እያየን ቀብረን ተመልሰን ትምህርታችንን የቀጠልነው ቤተ ክርስቲያኒቱን አስበን እንጂ እነዚህን ሰዎች አስበን አይደለም። በደመና ጊዜ ፀሐይ ቢያምረን ደመናው እስኪያልፍ መታገስ ግድ ነው። ደመናውን ማን ይገፋዋል? ደመና ወደ ሌለበት ስፍራ በፍጥነት መዘዋወርስ ለማን ይቻለዋል? ደግነቱ ደመናው ኃላፊ ነው፣ ፀሐይ ግን ለዘወትር የሚኖር ነው። ክረምት የሚረገረገው ደመና የበጋውን ፀሐይ ካስረሳን ችግሩ እኛ ላይ ነው። ሁልጊዜ ከደመናው ጀርባ ፀሐይ መኖሯን አስተውሉ። ፀሐይ ስትወጣ ደግሞ ይሄ ሁሉ ቆፈን አድራሻው እንደማይገኝ ልብ በሉ። አገልግሎታችንን አንተውም፣ ትግላችንንም ከሰዎቹ ጋር አናደርግም። ብዙ ጊዜ ሰዎችን በየደረጃው ካለው አገልግሎት የሚያርቃቸው ትግላቸውን ከሰዎች ጋር ስለሚያደርጉት ነው። ሰዎችን ለመለወጥ አትሞክር፣ ስራህን አስተካክለ ቀጥል። ጌታ ፀሐፍት ፈሪሳውያንን ለመለወጥ ጊዜውን አላባከነም። ለቤተ ክርስቲያን ሊያሳያት የሚገባውን አገልግሎት ግን በሚገባ አከናወነ። ፈሪሳውያን በጥያቄ ሲፈትኑት፣ ከነገስታት ነገር ሲሰሩበት፣ በቤተ መቅደስ ሲዶልቱበት ስለ እነሱ ዘለፋ ካህናትን ማቴዎስ ወንጌል ምዕራፍ 23 ቁጥር 1 ካስተማረበት ጉባኤ በቀር የትምህርቱ ርዕስ አድርጓቸው አያውቅም። እኛ ግን የወሬ ርዕስ የምናደርገው የሚያግዙንን የሚረዱንን ሰዎች ሳይሆን አላሰራ ያሉትን ሰዎች ነው። ደጋግመን የምንሰብከው አንቀጸ ብፁዓንን ሳይሆን አልለክሙን ነው። መሸነፍም ከዚህ ጀምራል። አንተ ግን ይህን አታደርግ። እባብና ጊንጥ በበዛበት በረሃ ቢጥሉህም ለተራበ አንበሳ ቢሰጡህም በነደደ እሳት ቢከቱህም ሰይፍ እየሳሉ ብታያቸውም አገልግሎትን እተዋለሁ አትበል። ከአርባ ሐራ ሰማይ አንዱ አክሊል ለመቀበል አንድ ቀን ሲቀረው አገልግሎቱን ቢያቋርጥ ከወንድሞቹ ተለይቶ ከክብር ጎድሎ ሞተ። አንተ በአገልግሎት አክሊል የምትቀዳጅባት ሰዓት ያቺ አገልግሎትን ተስፋ ቆርጠ የተውክባት ሰዓት ብትሆንስ? ወደ እግዚአብሔር የምትጠራበት ዕለት ያቺ ብትሆንስ? ምን ታውቃለህ? አገልግሎት የሚቋረጥ ቢሆን ኖሮ ዮሐንስ መጥመቅ ከሞተ በኋላ እንዲያርፍ እንጂ የተቆረጠች አንገቱ ክንፍ ተሰጥቷት እየዞረች ለሰባት ዓመታት ስትሰብክ ባልሰማናትም ነበር። አየህ፣ በሕይወት ሳለ ስድስት ወር ብቻ የሰበካትን ወንጌል ከሞተ በኋላ ግን ሰባት ዓመት ሰበካት። ዓላማ ካለ አገልግሎትህን እንኳን ሰዎች ሞት አያቋርጥህም። ሊቀ ሊቃውንት ስምዓኮነ መልአክ ይቆየን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።